ከዚህ ቤት ትወጣላችሁ። ማናችሁም ቢሆን ምንም ያህል ጊዜ የላችሁ። ግን ምን ያሳዝነኛል መሰለሽ? አንቺ አንቺ በጣም ታሳዝኛለሽ። እኔ ነኝ የማሳዝነው? ቆይ ለምን? ለዚህ ቤት ለሰውየውም፣ ለሁሉም ዋጋ ከፍለሽ መጨረሻሽ መጣል። ምናልባት የፈለገችው ነገር ቅዠት እንደሆነ ስታቅ ራሷ ትመጣለህ። ቅዠት አንተ? ቆይ በሰው ንብረት ዕቅድ ታወጣለህ? እንደ ትሁት፣ ከተረዳሽኝ ተረጂኝ። እኔ ማግባት ፈልጋለሁ፣ ለእሱ ደግሞ ገንዘብ ያስፈልገኛል። ታውቃለህ፣ ለእሷ ስል ክብሬን ማንነቴን እና እኔ ሰውነቴን አጥቻለሁ። እችን የመሰለች ልጅ እንዳዳመለ እኔን ትተወደ ትሄዳለች ብላችሁ ነው። ጋብቻ እኮ አስበናል። ያው አንዳንድ ነገር አልሟላላችሁ ስላለ ሰንተኋ አላረግ ሰውየው ለትዳር ሀብታ አያስፈልግም ምናምን እያለ ሲያወራ በእነሱ ጊዜ ባይሰራም እኮ ስለሚኖሩ ጥሩ እርግብ ትመስላለች። በህግ አምላክ፣ አባይ አንተስ እያያት አልነበር? ኧረ አላየኋትም። በትዳር እንደኔ እንደኔ ትዳር አይደለም። ስለዚህ የመጀመሪያ አማራጭ ፍቺ ነው። ምን እንጫወት እንጂ በኋላ ደውለታለሽ። ሽማግሌውና ካሌብ ዳንኤልን ከባድ አጣብቂኝ ውስጥ ከተውታል። ዛሬ ላይ የሚወዳትን ፍቅረኛ እንተዋወቃት በማለት ከቤት ካስመጡ በኋላ ግን ካሌብ ለምን አንተ አታገባትም? በማለት ሽማግሌው ይህች ልጅ ለምራትነት ወደዋታል። ማለትም ትህትናዋ፣ እንዲሁም ሰው አክባሪነቷን በጣም ጨዋ ትመስለኛለች። በዚህ ላይ ደግሞ እሱ ቲናን ወስዶ ብሄለ አንተስለምን ኤደንን ወስደህ አታናድደውም? በማለት ወደፊትም ሊበቀሉት እንደሚችሉ እየገለጹ ነው። ካሌብ ግን የሽማግሌው ሀሳብ አልተዋጠለትም። ማለትም አባዬ ጤነኛ ነህ እንዴ እንዴት እንደዚህ አይነት ውሳኔ ልትወስን ቻልክ እያለም አባቱን ደጋግሞ እየጠየቀው ነው አባቱ ግን ይችል ልጅ በጣም ወደዋታልና ብቻቸውን ለማውራት ዳንኤል በሌለበት ወደ ቤት ተጠርታ መታ ነበረ ታዲያ አንዳንድ ነገሮች እየጠየቁ ከልጃቸው ጋር ለማቀራረብ እያሰቡ ነው ዳንኤል ትዳር የማይፈልግ ከሆነ ለልጄ ልድርሽ እፈልጋለሁ በማለትም ገልጸውላታል ኤደንም ፍላጎቷ ትዳር ይዞ መኖር እንደሆነ ለሽማግሌው ገልጻላቸዋለች። ዳንኤል ግን ነገ ዛሬ በማለት እዛ ቤት የገባበትን ጉዳይ ሳያሳካ ወደ ትዳር መግባት እንደማይፈልግ ገልጿል። ዛሬ ላይ ትሁትን እንኳና እንግዲህ አንቺ ብቻ ቀረሽ ማለትም ይኸው ላይሳካልሽ ነገር አሽቃበች። እስኪ እንግዲህ ምን ታመጣላችሁ? እናንተም ተጠራርጋችሁ የነበራችሁበትን ቤት ለቃችሁ ልትወጡ ነው እያለ የቤት ባለቤት እንደሆኑም ትሁትን ክፉኛ እየተናገራት ነው። ትሁትም በሰው ንብረት አንተ ስታመቻች አይከብድህም እንዴ ብለዋለች። እስካሁን እንደ ስራ የቆጠረውና እዛ ቤት ያሳለፋቸው ከባድ ጊዜያት፣ ነገር ግን ለሚፈልገው አላማ እስከሚወልለት ድረስ የግድ መስዋዕትነት መክፈል እንዳለበትም ያምናልና ታውቅ ያለች ትሁት እኔ ትዳር መያዝ ፈልጋለሁኝ። ለዚህ ደግሞ ገንዘብ ያስፈልገኛል። ምንም ብዬ ነው ብዙ ፈተናዎችን እዚህ ቤት ተቋቁሞ እየኖርኩት በማለት ለትሁት እየነገራት ነበረ። ትሁትም ሁሉንም ነገር ጠንቅቃ ታውቃለች። ና እስኪ ሲሳካልህ እናያለን እያለች ሙድ እያያዘችበትና እየተሳለቀችበት ነበረ። ቲና ግን ከዛ ቤት የሰውየውን ዶክሜንት ይዛ ከሄደች በኋላ በፍጹም ወደ ቤት አልተመለሰችም። ማለትም ሰውየው ሐሰተኛ ዶክሜንት ለቤቱ ከፈረመላትና ይህንን ወረቀት በእጇ ካስገባች በኋላ እቤት የለችም። ካሌቭ የቲናን መጥፋት ተከትሎም ዳንኤል እየተጨናነቀ ስለሆነ ምናልባትም ደስታ ይዟት ይሆናል እዚህ ቤት የጠፋችው ለማንኛውም፣ ምንም አትሆንም አታስብ ቲና አንዳንድ የምትጠፋባቸው ምክንያቶች አንድም ደስታ፣ አንድም ደግሞ ሲደብራት ሊሆን ይችላል በማለትም ለዳንኤል ገልጾለታል። ዳንኤል ይህንን ተከትሎ ስልክ በተደጋጋሚ ቲና ላይ ቢሞክርም ቲና ግን ስልኳን ዘግታ ጠፍታለች። ታዲያ የእሱ ስልክ ላይ አልነሳለት ቢውል እንኳን በተደጋጋሚ ስልኳ ላይ ሞክሮ፣ ነገር ግን ቲና እንዳላነሳችለት እየገለጸ ነው። ሆኖም ካሌብን ዛሬ ሳነሳችንልህ ሆይ ያናገረችው እያለም እየተጨቃጨቀ ነበረ። ካሌብም እኔ ምን አውቅለት ነገር አለኝና ነው ለእኔ አስር ጊዜ እየመጣ ስልክ አነሳችንልህ፣ የት ደረሰች፣ የት ወጣች እያለ የሚጨቀጨቀኝ እያለም ለአባቱ እየነገረው ነበረ። የዳንኤል ፍቅረኛም ስልክ በመደወል ከዚህ በኋላ እኔ እናንተ ተጋብተን መኖር አለብን። እስከ መቼ ነው የምጠብቅህ? ሴት ልጅ እኮን እያለችም፣ ዳንኤልን እያጨናነቀች ነው። ዳንኤል ግን በተደጋጋሚ የሚመልስላት አንድ አይነት መልስ ነበረ። ማለትም እስኪ ለትንሽ ጊዜ ታገሽኝ የኔ ውድ፣ ይሳካል አንዳንድ የማስተካከላቸው ነገሮች ስላሉ ነው በማለትም ከቲና ጋራ የጀመረው ስራ ተሳክቶለት ከዛም የሆነ ገንዘብ ይዞ ወደዛች ልጅ እንደሚሄድም እዳ ወጥቷል። ሆኖም ይህ እቅዱን ለማሳካት ደግሞ የግድ ፍቅረኛው መታከስ እንዳለባትም በተደጋጋሚ ይነግራታል። በዚህም ኤደን በጣም ስልሽት ትብላለች። ምክንያቱም እሷ የምትፈልገው በአንድ ጣራ ውስጥ እየተሳሰቡ መኖር ነው። ሆኖም ይህንን ተከትሎ የእኔ ፍቅር በጣም ነው የምወድሽ፣ ላንቺ ስል ያልሆንኩት የለም እያለ በሚያወራበት ሰዓት ካሌቭ ያዳምጠው ስለነበረ የምትወዳት ፍቅረኛ አለች ማለት ነው። ለምን አምጥተህ አታስተዋውቀንም? ይለዋል ዳንኤል። ይሄኔ በመደናገጥ ቲና እኔ ፍቅረኛ እንዲኖረኝ አትፈቅድልኝም በማለት ለካሌብ እየገለጸላት ነበረ። እህት እኮናት እሷ ምን አገባት አንተ ህይወትን አንድና አንድ ብለህ ራስህን አዳምጥ በማለት ካሌብ አሁን ምንም እንደማያውቀው ሆኖ ዳንኤልን እያበረታታው ነው። ዳንኤልን ፍቅረኛውን ለማስደሰት ሲል የማይገባ ስራ እንደሰራ ከሰውነት ተራ እንደወረደ ብቻ ክብሬን ዝቅ አደረግኩኝ፣ ምን ያልኩንኩት ነገር አለ እሷ ግን ይህንን በቅጡ እንኳን የተረዳቸው አይመስለኝም ያለ፣ ብቻ እጅግ ተማሯል። ነትም ዳንኤል ያለበት የድብብ ቆሽ ህይወት እጅግ በጣም ስልችት ታደርጎታል። ታዲያ ዛሬ ላይ ፍቅረኛ ናምጥጠካ አስተዋውቀንን ሲሉትም ኤደንን ደውሎ እዛ ቤት እንድትመጣና ቤተሰቦቿን በማስመሰልም ይተዋወቃሉ። ሽማግሌው ኤደንን እንዳያት በጣም ይወዳታል። ምንድነው የምትሰሩ እያለም ስለ ስራዋ የኤደን ሀሳብ ምን እንደሆነ ለማወቅም አንዳንድ ጥያቄዎች እየጠየቋት ነው። እሷም ዳንኤልን አግብታ መኖር እንደምትፈልግ ነገር ግን ዳንኤል ነገ ዛሬ እያለ ጊዜያትን እንዳሳለፈባትም እየገለጸች ነው። ሆኖም ይህንን ተከትሎ ሽማግሌው ሕይወት እኮ ነገ ቢሉት ዛሬ መቼም አይሞላም፣ አንተ ደፋርና ቆራጥ ሆነህ ወደዚህ ሕይወት መግባት አለብህ በማለት እየገለጸ ነው። ካሌብም ስለቲና ለዳንኤል። እንዴት እኔ ባሏ ሆኜ ሳለ ሳታማክረኝና ሳትነግረኝ በዛው እንደወጣች ትቀራለች? ከዚህ በኋላ ምርጫዬ ሊሆን የሚችለው ፍች ነው በማለት ለዳንኤል ነግሮታል። ታዲያ ዳንኤልም እንዴት ፍች ትላለህ በማለትም ደንግጧል። ምክንያቱም ቲናና ካሌብ ተፋቱ ማለት የሚያገኘው ሽርፍራፊ ገንዘብ ይቀርበታልና። በእርግጥም ከቲና ብዙ ሽርፍራፊ ገንዘቦች እንደሚወስድም ለትውት ገልጾላታል። ነገር ግን ይህንን ገንዘብ አያስቀምጠውም ቲና እየተቀበለ የሚወዳትን ፍቅረኛውን ለማስደሰት ጥረት ያደርጋል። ሆኖም ፍቅረኛው ግን ከዳንኤል የምትፈልገው ገንዘብን ሳይሆን ፍቅረኛው ግን ከዳንኤል የምትፈልገው ነገር ቢኖር ዳንኤልን ማግባት ብቻ ነው። ሽማግሌውም ገና ይች ልጅ እንዳዩዋት ነበረ። ለምን ካሌብ አንተ አታገባትም? በአንተ ላይ ቀልደው ብሄለ አንተም ቢሆን ተበቀላቸው ስራ አላቸው እያሉም ልጃቸውን እየመከሩ ነው ልጃቸው ግን አባዬ በጤና ትመስለኝም፣ እንዴት እንደዚህ አይነት ምክር ልትመክሬት ትችላለህ? በማለት ለአባቱ እየነገረው ነበረ። እውነቴን ነው ደግሞ፣ ሴት ፍለጋ ብዙ መድከም አይጠበቅብህም፣ ከወደድካት ካት ወደ ራስህ ህይወት አቅርባት በማለት ሽማግሌው እየመከሩት ምክር አሁንም ዳንኤልን በከባድ ሁኔታ መቅጣት እንደሚፈልጉም ተመካክረዋል። ካሌቭ ግን የአባቱ ምክር ምንም አልተዋጠለትም። በስከ መጨረሻም ስልክ እንደውልላት እና አንዳንድ ነገር እስኪንጠይቃት በማለት ዳንኤል በሌለበት እግሩን ጠብቀውም ስልክ ደውለውላታል። እሷም ለዳንኤል ሳትናገር ወደ ቤት ተከስታለች። እርሳቸውም አንዳንድ ጥያቄዎች እየጠየቁ ከካሌብ ጋራ ለማቀራረብ ጥረት እያደረጉ ነው። በዚህ መካከል ግን ዳንኤል ወደ ቤታቸው ድንገት ተከስቷል። ዳንኤልም ያልጠበቀው ነገር ተፈጥሮበት ክፉኛ ተደናግጧል። እንግዲህ በነዚህ ሰዎች መካከል ምናልባትም በውስጡ የያዘው የቲና ድብቅ መረጃ አለ። በዚህ መካከል እንግዲህ ሚስጥራችን ካሁን ካሁን ወጣ በሚል ስሜትም ይመስላል። ለማንኛውም ዳንኤል ክፉኛ ተወዛግቧል። በሌላ በኩል ሽማግሌውም ጥረታቸው አሁን ላይ ዳንኤልንና የሚወዳት ፍቅረኛውን ማለያየትና ወደ ልጃቸው ጥሩ ምራት ማምጣት እንደሆነም ተናግረዋል። ነገር ግን ከምርጫቸው መካከል ትሁትንም አስገብተዋት ምናልባትም ሁለታቸው ቢጋቡ ጀግናና ልበ ሙሉ ናት፣ ላንተም ትጠቅመሃለች በማለት ዓይናቸውን አሳርፎባቸዋል። እንግዲህ የካሌቭ አባት ለልጃቸው ጥሩ ሚስት ከመፈለግም አንጻር እነዚህ ሁለት ሴቶችን ለምርጫ አቅርበዋል። ካሌቭ ማንኛዋን ያገባል? ለማንኛውም አብረን የምንመለከተው ይሆናል። እናም የቤት ባለቤት ሆና አሁን ላይ ከቤታቸው እየፈረጠጠች ብትሆንም በሚቀጥለው ክፍል አነድ በማዘጋጀት ከዳንኤል ጋር ተባብረው ቤታቸውን ሊያስወጣቸው ይችሉ ይሆን? የቴናቅድ መቼ ይሆን የሚሳካላት? ለማንኛውም አብረን የምንከታተለው ይሆናል። ለዛሬ የግፈኛዋ ሴት ፍጥጫና ሰራተኛዋ ትሁት መጨረሻ ይህንን ይመስል ነበረ። ቀጣይ ቪዲዮ ይዤላችሁ እስከምመጣ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።